ያብ ስራ መጥቷል፣ ዛሬ ማለት ነው። ያብ እንግዲህ ቀብራራው ልጅ ቆንጂ ልጅ ማለት ነው፣ መጥቷል። ግን ይሄ ልዬ ልሰማ ፍቃደኛ አልሆነች ማለት ነው። ቀረብሽ፣ ይሄ መሰለ ቆንጆ ልጅ ማለት ነው። ይሄ ልዬ አይ፣ ነው ቆንጆ ልጅ ነው። በነገራችን ላይ ግን እኔ ስህተት ያደረገች ነው የሚመስለኝ። ቅርታ አድርጉልኝ ማለት ነው። ለምን ሴት ነኝ። አንዳንዴ ማሰብ አለባችሁ ቆም ብላችሁ። እኔ ቢሆንስ፣ እኔ እውነት ከልቤ ነው አሳዘነኝ። እሱ እሷን ታሳዘነኛለች ግን በዮታ አይታችሁ ከሆነ ከመጀመሪያ እስካሁን በቃ፣ በትንሽ ነገር ነው ዮታ የሚበላሽው። በጣም ለም እንጃ ለውሳኔ በጣም ቅርብ ነሽ ሄሊ። ይሄ ደግሞ እዮትሽ ላይ አደጋለሁ። ነገ ለሚመጣም አስቢ። ለምን ያን ትጀምራለሽ? በትንሽ ነገር ትለያለሽ። በዛ ላይ የሚዲያ ተጠቃሚ ነሽ፣ በጣም ይጎዳሻል። ሴት ልጅ ደግሞ ቢላተኛ መሆን አለባት። የራስሽን ማረግ ነበረብሽ። እንደውም በሊ ማለት ነው። በልጁታም ሊሆን ይችላል በተለያየ እና ልጁታ ይፈልገችው። በቃ ሰርታለች፣ ትልቅ ስራ ሰርታለች። ሉል ከአንቺ ጋር የቆመ እሱ ትክክል ነው። ግን ልጁታ ምንድን ነው እናንተና እናንተ ነበር ማለያት ይፈልገችው። ለምን ከራሷ ከራሷ ጋር ተለይቶ አንቺ ጋር መኖር አልፈለገችውም፣ እንዲኖር አልፈቀደችም። ቅናት ነው ብዬ ነው የማስበው እና አንዳንዴ በህይወታችን የምንወስነው ነገር በተለይ በምናድር ነገር ውሳኔ ውስጥ አትግቡ ጋይስ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ተመልሼ መጥቻለሁ። እንግዲህ እንዳልክን እስካሁን ጠብቅ ነበረ ቪዲዮ አልለቀቅም፣ ግን ያብና ሄሉ እየመጥቷል ሄሉ እየስታለቅስ ነበረ እና እኔ ውሳኔ ትክክል ነው ብዬ በጭራሽ አላምንም። ምንድነው አልቀበልም ለመሰላችሁ ይሄ ህይወት ነው ጋይስ፣ ቀልድ አይደለም ህይወት። እናንተ ደግሞ አልጋ በአልጋ አይደለም። በተለይ ትዳር ውስጥ ለመግባት ብዙ ወጣ ውረድ ነው የሚያስፈልጉ። ማለት ዝም ብሎ ቀጥም የለም ሜዳ አይደለም። አንቻውን በስሜት የምትወስኝ ነገር ነገ ይቆጭሻል፣ እመኚኝ። ቀለበት ማለት ትልቅ ነገር ነው። እኔ ውድ ቀለበት በአደባባይ በሚዲያ ተንበርክኮ ያደረገልሽ እንደዚህ በክብር አክብሮሽ እንደናት እኮ ሁለት አመታ አብረሽ ስትኖሪ ብዙ ተመልካች ቀለበት አርግላት ቀበለ ቀለበት አርግላት ስሉ ግን አንድ ቀን አልሰማም። ገባችሁ አይደለ? መሸኮል አስፈልግም ሲል ነበረ። ጎበስ ነው እሱ። አልፈርድበትም። እሱ ግን ባጭር ግዜ ትዳር ከአንቺ ጋር መምሰረት ስለፈላ ምፈልግ ነው ብዬ ነው አሰጉታ ሁላ ማለት ነው በፊት ለምን ተጣደፈ ሲል ነበረና፣ ግን እሱ ወደ ቁም ነገር ወይም ደግሞ ትዳር ውስጥ መግባት ነበር የፈለገው። ከልጅቷ መሸሽ ፈልጎ ይመስለኛል። ይቅርታ አድርጉልኝ አሁን የተረዳሁት እና መረዳት ነበረብሽ። ልጅቷ ለምንድን ነው ይሄን ያደረገችው ብለሽ ቆም ብለሽ ማሰብ ነበረብሽ። እኔ ልጅቷ በቃ ይሄን ነገር እሱ ደስተኛ ሆኖ እንዳይኖር ያደረገችው ነው ብዬ ነው ማስበው። በዚህ ሰዓት እና ብትረጂ ገባሻ እኛም ያለን ሄ ነው ሉል እዛ መሆን አልነበረበትም። ከሱ ጋር ብዙ ነገር ማሳለፍ አልነበረብሽም። ተናዶ የመጣም ለዛ ነው ለምን ምንም ይሁን ልጅታ አይደለችም፣ በጀመሪ የመጣችው ልጁታ ራሷን ቀጥ ብላ ራሷን ችላ ብትመጣ ኖሮ ይሄ ውስጥ ይሄ ውስጥ ማለት ነው መዘዝ ሉልጋ አይደርስም ነበር። ራሷ ብትመጣ በአንቺ በኩልም ሰጎታለች ይሄም ልጅ ተጎዳ ማለት ነው፣ እና የብዙ ህይወት ነው ያቺ ልጅ ያበላሸችው ብዬ ነው ማስበው። እና ትክክል አይደለም፣ በቃ የወሰንሽ ውሳኔ ትክክል አይደለም። ቀለበት ማለት በእርግጥ ቃል ክዳንም እንደዛ ይባላል አንዳንድ ደግሞ ተራ ነው ይሄ ቀለበት፣ ልብ ነው የሚበልጠው ይባላል። ስላከበረሽ ነው። ወንድ ልጅ ሲያከብረሽ ደግሞ መከበር ነበረብሽ። እና ጫዋተሽ ነው የሚያናደደኝ። በተለይ የእኔ ይሉን በጣም ነው መወዳት፣ በጣም ነው ማከብራት። ጫዋት ደግሞ እንደዚህ አይመራም። እዩት፣ እንደዚህ አይደለችም። አንድ ሰው ውሃ ሲሆን አንድ ሰው፣ አንድ ሰው እሳት ሲሆን አንድ ሰው ውሃ መሆን አለበት። ቀስ ብለሽ እንደ ሴት ልጅ ተረጋግተሽ ነበር ማስረዳት። ተረጋግተሽ ለራስሽም ጊዜ መስጠት ነበረብሽ። የትኛኑ ትክክል ሉል ነው፣ ሉል ትክክል ነው የሰራ በነገራችን ላይ ለምን ልጁ ታ በሱ በኩል ስለመጣች ምንም ሉል ያጠፋ ነገር የለም። ጋይስ ይሄ ማወቅ ያለብን ማለት ነውና፣ ተረጋግተሽ በተለይ ቀለበት ባትወረውሪ እድሉን ብሰጪ ምን አለበት? የሰው ልጅ ነው እሳሳታል። ረን እንጃ አላቅም። አንዳንድ ሰው ምናምን ሊባላቸው ግን እኔ እውነት አልጨክንም። ብዙ ብዙ ጊዜ ቶሎ አልጨክንም፣ ለዛ ሊሆን ይችላል። አንዳንድ ሰው ደግሞ ጨካኝ ነው ወዳኑ የሚጨክነው። እና ትወጃለሽ፣ ታፈቅሯለሽ። ያየነው ቪዲዮ ላይ ያቀፍሽ ምናምን ምናምን የሳምሽ ምናምን። ስለዚህ እድሉ መስጠት ነበርብሽ። አንድ ቻንስ ሰጥሽ ብታይ አሪፍ ነው። ይሄ ልጅ ባይፈልግሽ ትዳር ውስጥ አይከትሽም። አንድ ሰው ስላገባሽ ብቻ አብረሽ አትኖሪም። ካልተመቸሽ ጥፋች አለሽ አለቅ እና ትክክል አይደለም ብዬ ነው የማስበው። እናንተስ ምን ትላላችሁ? ራሳችሁን ሀሳብ ኮሜንት ያርጉልኝ።